እኔ ብሩኬ ማለት ነው እንደፎከረው አረገው ማለት ነው። ቤተሰቦቼ ያው ጋሽዬን አግኝቷል ማለት ነው። በዚህ አጋጣሚ ሀይሚቾ ደግሞ ትንሽ ፊቷ ላይ እንዳያጁ ብሩኬ ዛሬ ግን ሀይሚ ተከፍታ ትንጣና ማለት ነው። እኛ እናንተ በቃ እንላቀቅም ማለት ነው እና እንደፎከረው ያው ብሩኬ እንግዲህ ጋሽዬን አግኝቷል ማለት ነው። በዚህ አጋጣሚ ያው እንኳን ይዛቸው መጣ ብሩኬ ማለት ነው። የወደፊት አማች ማለት ነው አደለ? እንደ ቤተሰቦቼ እና ጋሽዬ ፈገግታቸው በጣም ነው ደስ የሚለኝ ሁሉንም እንዳመጣጡ የሚቀበሉ እና ባለፈ እንደውም ስለ ብሩኬ ራሱ ሲናገሩ ሰምቻለሁ። ብሩኬ ንግግሩ በጣም ደስ የሚል ልጅ ነው፣ በጣም አዋቂ ልጅ ነው እያሉ ነበረ። እና ዛሬ ያው ብሩኬ እንደፎከረው እንግዲህ ሄዶ ጋሽዬን አግኝቷቸዋል ማለት ነው። ሀይሚቾዬ ግን ትንሽ የከፋት ትመስላለች። እኔ ቅመም ምን እንደሆነች አላወቅንም ማለት ነው። ቤተሰቦቼ ጋሽ ያው እንደ ሁሉንም እንደ ኩያቸው አድርገው እንዳመጣጣቸው የልጆቻቸውን ጓደኛ መቀበል የሚችሉ አባት ናቸው እና ረጅም እድሜና ጤና ይስጣቸው። በዚህ አጋጣሚ ደግሞ ጋሼ እራሱ ማለት ነው ቤተሰቦቼ በጣም ደስ ሊሎት ይገባል። የወደፊት እንግዲህ ቅመሟ ይዛሎት የመጣችው በር መዝጊያ የሆነ አማች ይዛሎት ነው እየመጣች ያለችው። ለወደፊት ያልኩት ቤተሰቦቼ ቅመሟ ለወደፊት በር መዝጊያ የመሰለ ብሩኬን የመሰለ አማች ይዛሎት እየመጣች ነው፣ ጋሽዬ ማለት ነው። በጣም ነው ደስ የሚለው ማለት ነው። በዚያ አጋጣሚ ማለት ነው ሀይሚ ተገኝታለች ዛሬ። ቪዲዮን አይተን ነው እንግዲህ ዛሬ ምን መሰክረው ማለት ነው፣ ፊቷ ላይ ጥሩ ነገር አይታይም። ሀይሚቹ አጉርፋለች ማለት ነው። ቅመሟ ብሩኬ የሆነ ነገር አድርጓታል ማለት ነው። ጋሽዬን ሄዶ በማግኘት ይሁን ነገር ብቻ አለ ብዬ ነው የማስበው። ና ቤተሰቦቼ ለማንኛውም ጋሽዬን ናፍቀውን ነበረ። የኛ አባት እንኳን ሰላም መጡልን፣ የቅመሟ አባት ማለት ነው። ጀግና ጀግና የሆኑ ልጆች አሉትና በነሱ መደሰት ቀላል አይደለም እውነቴን ነው ምላችሁ ቤተሰቦቼ እና ዛሬ ያው ለየት ያለ እንግዳ እንግዲህ ጋሽዬን ይዘውልን መጥተዋል ምን ተፈጥሮ ነው ሀይምቸው ቅመማስ ምኖናኔ ከፋት የሚለውን ግን ቪዲዮን አይተን ወደ እናንተ ይዘን የምንመጣ ይሆናል ቤተሰቦቼ ስላየናቸው ግን የጋሽዬን ስላየዋቸው እነት ለመናገር በጣም ደስ ብሎኛል በዚህ አጋጣሚ ቅመሞች ማለት ነው ጋሽዬን የምትወዱ ዛሬ ለብሩኬ አይደለም ጋሽዬን የምትወዱ የምታከብሩ፣ በኮሜንት ረጅም እድሜና ጤና ይስጦት እያላችሁ ፍቅራችሁን ግለጹላቸው ማለት ነው። ያው ቪዲዮንም ላይክም ሰብስክራይብም በማድረግ እንድትቀላቀሉን እንደ በፊቱ በትሕትና ጋብዛለሁ የኔ ወዶች ማለት ነው። እና ዛሬ አዲስ ነገር አለ። ብሩኬና ጋሽዬ ስቀዋል፣ ሀይሜቸው ተከፍታለች። ለምን ተከፋቸው የሚለውን እንግዲህ በተለመደችው ሰዓት ቪዲዮዋን ወደ እናንተ ይዘን የምንመጣ የሆነ እስከዛው ግን እናንተም በያላችሁበት ሰላማችሁ ጤናችሁ ብዝት ይበል። እነ ብሩኬ እና ሀይሚም እንኳን ሰላም መጡልን ማለት ነው እና ቪዲዮ ወደ እናንተ ይዤ ነው የምቀርበው በዛችሁ ሰዓት። እሺ ቅመሞች እየለ እናንተም ጤናችሁ እድሜያችሁ እይርዘም ጤናችሁን እይስጣችሁ በያላችሁበትም ሰላማችሁም ብዝት ይበል። ቪዲዮንም ላይክ አድርጉ።